በመለኮታዊ ጥበቃ ስር ማን? ቅዱስ ቁርአን ቅዱስ ቁርአን በማረም በማስተካከል ስም ለውጦች አልተደረጉበትም። የተለያዩ እትሞች ቨርዥንስ የሉትም። የዓለም ሙስሊሞች በሙሉ ከየትኛውም ቡድን ብንመድባቸው ያላቸው አንድ ቁርአን ብቻ ነው። ያው በጅብሪል በኩል ለነቢዩ የወረደውን ቁርአን ቁርአን እዚህ አንቀጽ ላይ የሚናገረው ነገር አሳፋሪ ነው ወይም ብቃት ይጎድለዋል፣ እዚህኛው ላይ ደግሞ ከዘመኑ ጋር አይሄድም ወይም አለመግባባትና ጭቅጭቅ ያስነሳል በሚል ሐሳብ ማረምና ማስተካከል አያስፈልገውምና መጀመሪያ በነበረበት መልኩ ያለምንም ለውጥ ተጠብቆ ሊቆይ ችሏል። ለሁሉም ዘመን ለሁሉም ቦታ እና ለሁሉም ሕዝብ የተላከ ነውና አሁንም ቢሆን ቅንጣት ለውጥ ሳይደረግበት በመጀመሪያው ይዘቱ ይገኛል። አላህ እንደሚነግረን ቁርአን ቁርአን ላይ ይህን ጥቅስ እናገኛለን። ከኋላውም ከፊቱም ውሸት አይመጣበትም ጥበበኛ ምስጉን ከሆነው ጌታ የተወረደ ነው። አልሰጀዳ ቁጥር 42 በተጨማሪም ቅዱስ ቁርአን በተጠበቀ መጽሐፍ ውስጥ ነው። አልዋቅያ ቁጥር 79 ምክንያቱም አላህ ቁርአንን ከብረዛ፣ ከክለሳ፣ ከጭመራ፣ ከቅነሳ ሊጠብቀው ቃል ገብቶለታልና በቁርአንም ጌታ አምላካችን አላህ ሱብሓነ ወተዓላ እንዲህ ይለናል። እኛ ቁርአንን እኛው አወረድ ነው እኛው ለእርሱ ጠባቂዎቹ ነን አልሕጅር ቁጥር ዘጠኝ ቁርአን ጊዜ የማይሽረው ህያው ተአምር ነው ቀደምት ነቢያት ከፈጣሪ ዘንድ የተላከውን መልእክት ትክክለኛነት ለማረጋገጥም ሆነ በሌሎች ምክንያቶች በተለያዩ አጋጣሚዎች የተለያዩ ተአምራትን ሰርተዋል ነገር ግን እነዚህ ተአምራት በተወሰነ ጊዜ ለነበረ የተወሰነ ሕዝብ ተሠርተው የነበሩ ናቸውና በአሁኑ ጊዜ አግኝተናቸው በተጨባጭ መረጃነት ልንጠቀምባቸው አንችልም። ቁርአን ግን እንችላለን። ቁርአን በራሱ ተአምር ነው። ነቢዩ መሐመድ ምን ተአምር እንዳላቸው ሲጠየቁ ቁርአንን ነበር የሚያቀርቡት። ቁርአንን ተአምር ከሚያሰኙት ምክንያቶች ጥቂቶቹ የሚከተሉት ናቸው። የዚህን ዓለምም ሆነ የመጻዊውን ሕይወት በተመለከተ ሙሉ መመሪያ የሚሰጥ መሆኑ፣ አሁንም መጀመሪያ በተገለጸበት ቋንቋ በአረብኛ የሚገኝ መሆኑ፣ በቃላት አሰካኩና አቀራረጹ እንዲሁም አቀራረቡ አምሳያ የማይገኝለት መሆኑ፣ የያዘው የእውነታዎች አቀራረብ ፍጹም ትክክለኛ መሆኑ፣ ፍጹም ንጹሕ ሆኖ መቆየቱ፣ ሳይበረዝ ሳይከለስ መቆየቱ፣ ምንም አይነት ተቃርኖም ሆነ ያለመጣጣም የማይታይበት መሆኑ፣ በሰው ልጆች ሕይወት ላይ ወደር የለሽ ተጽዕኖ ያሳደረ መሆኑ፣ በአሁኑም ጊዜ ቢሆን ዓለምን በከፍተኛ ፍጥነት እያጥለቀለቀ ላለው የእስላም ጎርፍ ዋነኛው ምክንያት ቁርአን መሆኑ። መውላና ሙሐመድ አሊ ዘ ሪሊጅን ኦፍ ኢስላም በተሰኘው መጽሐፋቸው የቁርአንን ተአምርነት በሰው ልጆች ሕይወት ላይ ካሳደረው ተጽዕኖ አንጻር ሲገልጹት እንዲህ ብለዋል፦ ቁርአን ተአምር ነው። ዓለም መቼም ቢሆን አይታው የማታውቀውን ለውጥ አምጥቷልና በግለሰብ፣ በቤተሰብ፣ በማኅበረሰብ፣ በብሔር ብሎም በሀገር ደረጃ የሰው ልጅ ሕይወት የቀየረ ለውጥ ቁሳዊም፣ መንፈሳዊም፣ ሞራላዊም፣ ስነ ምግባራዊ፣ ዕውቀታዊም የሆነ ፍጹም ንቃት ማንኛውም ነቢይ በሠራው ወይም ሰርቷል በተባለለት ተአምር በሰው ልጆች ሕይወት ላይ ካሳደረው ተጽዕኖ ይልቅ ቁርአን በሚሊዮን እጅ የሚበልጥ ተጽዕኖ አሳድሯል እና የተአምራት ሁሉ ተአምር ነው ብንል አሌ የሚባል አይደለም። ባለፉት 14 ምዕት ዓመታት ቁርአንን አስመልክቶ በርካታ ጥናቶችና ምርምሮች ተካሂደዋል። በተለይም ሃይማኖታዊ ጥያቄዎች እንደገና እየተነሱ ባሉበት በአሁኑ ወቅት የቁርአን ምሁሩም ሆነ ሳይንቲስቱ እንዲሁም የሂሳብ ተመራማሪው ሁሉም በየፊናው የቁርአንን ተአምራዊ ባህሪ ለመረዳት ደፋ ቀና እያለ ነው። ቁርአን የያዛቸው እውነታዎችም ሆኑ ስነ ጽሁፋዊ ይዘቱ ህያው ተአምርነቱን የሚመሰክሩ ናቸው። ኢንሻአላህ ጠቃሚ ነው ብላችሁ ካሰባችሁት ሼር አድርጉት። በእርግጥም ጠቃሚ ነው። ወሰላም ዐለይኩም ወራህመቱላሂ ወበረካቱ